እሺ ሰላም ቤተሰቦቼ፣ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። እንደተለመደው በዛሬ ሁለት ደግሞ ይጀላችሁ የቀረብኩኝ ቪዲዮ የአማርኛ ፊደላቶችን የመጀመሪያ ቃላት እየመሰረት ከላይ ያያዝ እንዲያመቸን በማለት ኮሜንት ላይ ባስቀመጣችሁ መሰረት እነዚህን የአማርኛ ፊደላቶች በመጀመሪያ በመጀመሪያቸው ቃላት መስርቼ በዚህ ቪዲዮ ይጀላችሁ ቀርብ ያለው ቪዲዮውን ላይክ ሸር እንዲሁም ሰብስክራይብ በማድረግ ዞትር የምንለቃቸው ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ እንድትማሩባቸው ለማለት እወዳለሁኝ። በውስጥ መምህር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥ ነው ስልካችን፣ በኢሞ በቴሌግራም በዋትሳፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። ቀጥታ ወደ ትምህርቱ አመራለሁ። አብራችሁን ቆዩ። እሺ ሀገር ሀገር እንግዲህ ከዚህ ጋር ቦታ ስለማይዝልኝ እንጂ ብዙ ማለት እንችላለን። ሀ ሀገር፣ ሀ ሀሳብ፣ ሀ ሀብት ያለን የመጀመሪያ ፊደል ሀን ቃላት መመስረት እንችላለን ማለት ነው። መጀመሪያ በማስቀደም። እሺ ለ ለውጥ፣ ለ ለውጥ፣ ሀ ሀሰት፣ ሀ ሀሰት

ተማሪ ቻ ቸር እንግዲህ ከዚህ ጋር ቸር የምትለው የእንግሊዝኛ ወርድ ምንነች በአማርኛ ትርጉም አላት ቸር ወንበር ቸር ደግ በእንግሊዝኛ ወንበር በአማርኛ ደግሞ ትርጓሜው ምን ይሆናል ደግ የዋህ ሩህሩህ ማለት ነው የ የ ነብር ነ- ነብር አ- ዓለም አ ዓለም እንደዚህ እያያደረግነ ሙሉ ፊደላቶችን በቅደም ተከተል ቃላት መስርቸባቸዋለሁኝ። ሌላ ደግሞ መጀመሪያ ቃል ላይ ትርጉም ሊሰጡን ካልቻሉ እነሱን ደግሞ አልመሰረትኩም። ምሳሌ ነበ፣ ነኘ፣ ነኸ መጀመሪያ ላይ ትርጉም ሊሰጡን ስለማይችሉ ነዥ ከዚህ ጋር አላስቀመጥኳቸውም ማለት ነው። እሺ ከዚህ ጋር ማነች ከ ከ ከተማ ከ ከተማ በነገራችን ላይ ከዚህ ጋር እነዚህን አንዳንድ ብቻ ያደረግኩባቸው ሙሉ እንዲዝል ቦታው እንዲዝልይ ለማለት ነው እንጂ ብዙ ማለት እንችላለን። ከ በምትለዋ ከተማ እንላለን፣ ከባድ፣ ከበሮ እያለን ብዙ ቃላቶችን የምንመሰረት ይሆናል። ነገር ግን አንዳንድ ነው የወሰድኩኝ ከሁሉም ላይ አንዳንድ ወስጃለሁ። እናንተ ደግሞ እየጨመራችሁ ቃላቶቹን መመስረት እንጂ ደግሞ መያዝ ትችላላችሁ ማለት ነው። እሺ

ፐርሰንት እንግዲህ በዚሁ መልኩ ፊደላቶችን በቅደም ተከተል የመጀመሪያ የመጀመሪያዎቹን ቃል እየመሰረትኩ አስቀምጭላችኋለሁ። በምትይዙበት መንገድ እናንተ ደግሞ ሌላ ቃላቶችን የሚቀላቸውን ቃላት በመወከል ከዚህ ጋር በመመስረት መያዝ ትችላላችሁ። ሌሎች አምስት ያክል ፊደላቶች ከዚህ ጋር አላስቀመጥኳቸው ምክንያቱም መጀመሪያ ላይ ስናስቀምጣቸው በእነሱ መጀመሪያ ፊደላቸው ላይ ቃል ስንመሰረት ትርጉም ያለው ቃል ሊሰጠን ስለማይችል አላስቀመጥኳቸውም። ለምሳሌ ቨ፣ ኘ፣ ኸ፣ ዠ እና ጠ የሚባሉ ፊደላቶችን ከዚህ ጋር አላስቀመጥኳቸውም ማለት ነው። እነሱን በደንብ መያዝ ይኖርባችኋል። በሌላ አሳያችኋለሁ። እንግዲህ በዛሬው እለት ይህንን ይመስላል፣ የዛሬው ትምህርታችን ይህንን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ሊያስቀምጡልኝ፣ እንዲሁም ጥያቄ ካላችሁ በውስጥ መስመር፣ ደግሞ መማር ለምትፈልጉ ገብታችሁ መማር ትችላላችሁ። ሁሌም ከሰኞ እስካረ በኦንላይን በማስተማር ላይ እንገኛለን። እንግዲህ የዛሬውን ትምህርቴን ከዚህ ላጠናቃለው። በሌላ ቪዲዮ እስከምንገናኝ በሌላ ትምህርት እስከምንገናኝ መልካም ጊዜ።